የትላንት ትጋቱ ዛሬ ለውጤት አብቅቶታል። ተማሪ ሮቤል ዘሚካኤል በ2017 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና 511 በማምጣት ተሸላሚ ሆኗል። በእርግጥ ይህ ከፍተኛ ውጤት በቀላል የተገኘ ሳይሆን ዕለት በዕለት ጠንክሮ በማጥናትና መምህራኖችን ደጋግሞ በመጠየቅ የተገኘ እንደሆነ ይናገራል። እኔ ትልቁ ዘዴ የነበረው አስተማሪዎችን ህልፕ እንዲያደርጉኝ መጠየቅ እኔ አሁን ከራሴ ጥናት ሰዓት ውጪ አስተማሪዎችን በመጠየቅ ቅዳሜና እሁድ እየሄድኩኝ ከአስተማሪዎች ጋር አጠና ነበር። እሱን ያገዘኝ። ተማሪ ሮቤልን ጨምሮ በአዲስ አበባ ከተማ የአስራ ሁለተኛ ክፍል ብሔራዊ ፈተና ከፍተኛ ውጤት ላስመዘግቡ ተማሪዎች የእውቅና መርሃ ግብር ተከናውኗል። እንዲህ ያሉ እውቅናዎች ተማሪዎችን የሚያበረታቱ ደግሞ ነገንም በትጋት ለመወጣት ኃላፊነት የሚሰጡ እንደሆነ ተሸላሚ ተማሪዎች ይናገራሉ። የሽልማት ስነስርዓቱ ያበረታታል ሁሉንም ውጤት ያመጡ ተማሪዎችን ለወደፊትም ካሁን በኋላም ጠንክረውም እንዲሰሩም ያበረታታ ነው። የተሰጠኝ እውቅና በጣም ወዘ ቤግ ኢንኮሬጅመንት እንድቀጥል ነው ያደረገኝ። ከዚህ በኋላም እንዳላቁም ከዚህ በኋላም ወደ ዩኒቨርሲቲም እንድበረታ ነው። እውቅና መሰጠቱ እጅግ በጣም አሪፍ ነው ብዬ ነው ማስበው። ምክንያቱም ለቀጣይ ትውልድ ላይ ለሚመጡ ተማሪዎች እንደ ማበረታቻ ና ጠንክረው እንዲሰሩ ይረዳቸዋል ብዬ አስባለሁ። በእውቅና መርሃ ግብሩ የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ መንግስት በትምህርት ዘርፉ የነበረውን ስብራት ለመጠገን የትምህርት ፖሊሲን ከማሻሻል ጀምሮ በርካታ ስራዎች እየተሰሩ መሆኑን አንስተዋል። እንደ ከተማ አስተዳደርም ከዚህ ፖሊሲና ስትራቴጂ በሚቀዳ የራሳችንን የከተማ አስተዳደሩን ልዩ ትኩረት በማድረግ ለትምህርት በሰጠነው ትልቅ ርብርብና ልዩ ትኩረት ውጤት እያየን ነው። በ2016 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ከወሰዱት ውስጥ ያለፉት 21.3 በመቶ ነበር ያሉት ከንቲባዋ በ2017 ወደ 31 በመቶ ማሳደግ መቻሉንም ጠቁመዋል። በሀገራችን 100 ፐርሰንት ካሳለፉ ወደ 50 ከሚሆኑ ትምህርት ቤቶች ውስጥ 17ቱ የአዲስ አበባ ትምህርት ቤቶች ናቸው። 17ቱ ደግሞ ቅድም ተማሪዎች በጭብጨባ ሞቅ ሲያደርጉላቸው የነበሩ ሁለቱ አድሃሪ ትምህርት ቤቶች መጀመሪያውን ደረጃ ይዛሉ። የአዲስ አበባ ትምህርት ቢሮ ኃላፊ ዘላለም ሙላቱ በበኩላቸው በ2017 የትምህርት ዘመን ካለፉት ዓመታት አንጻር እንደ ከተማ ውጤት የተገኘበት ዓመት እንደሆነ ተናግረዋል። 500 እና ከዛ በላይ ያመጡ ተማሪዎች በ2014 ትምህርት ዘመን 124 ሲሆኑ በያዝነው ትምህርት ባሳለፈው ትምህርት ዘመን አንድ ሺ ሶስት መቶ ሀያ አንድ ተማሪዎች ሀምሳ ና ከዛ በላይ ማምጣት ተወስደዋል። የቤተሰቦች የወላጆች፣ የመምህራን፣ ትምህርት ባለሙያ እንዲሁም የትምህርት አመራሩ ና የእናንተ የተማሪዎች ልፋት ድካምና ትጋት ሲሆን በዚህም ልናመሰግናችሁ እንወዳለን። በመርሃ ግብሩ ከፍተኛ ውጤት ላስመዘገቡ ትምህርት ቤቶች፣ ክፍለ ከተሞች እንዲሁም የተለያዩ ተቋማት እውቅና ተሰጥቷቸዋል።